በኢሳያስ አፈወርቂ ወይም ደግሞ በኤርትራ የሽግግር መንግስት ያስፈልጋል ስንል የሚመጣው የሽግግር መንግስት ምን መሆን አለበት? ለምን አስፈለገ? ማን ነው የሚያካሂደው? በግላችን ተነሳሽነት ተሰባስበን ነው ይሄን እንቅስቃሴ እያደረግን ያለ ነው እንጂ እኛ ገና አደረጃጀትም ፓርቲም ምንም የለንም። በጋራ የምንጠራበት መጠሪያ እንኳን አላወጣንም። ገና ወያኔ የሚባል አሸባሪ ዘረኛ ገንጣይ ተገንጣይ ቡድን አምጥቶ ዘመንና ሁኔታ ጊዜና አጋጣሚ ፈቅዶላቸው የኢትዮጵያ ስልጣን ላይ አምጥቶ የተከለብን ኢሳያስ አፈወርቂ የሚባለው እሾህ ተካይ ቀይ ባህርን የሚያክል አክሰስ የአሰብን ወደብ ያህል ታሪካዊና ተፈጥሯዊ ንብረት ግመል መጠጫ ነው ብሎ አሳልፎ ለጠላት እንዴት ሊሰጥ ይችላል? ኢትዮጵያዊ መሪ ቢሆን የሰውዬ ዛሬ በጦርነት ነው የምናስመልሰው። ግመል መጠጫ ነው ብሎ የወሰደውን ወደብ ዛሬ በጦርነት ነው የምናስመልሰው። እንዴት ኤርትራና ኢትዮጵያ ድጋሚ ሊዋሃዱ ይችላል ብላችሁ እንዴት አመናችሁ? የሚል ሰው ካለ ሶስት ማሳያዎችን ማንሳት ይቻላል። ያንን ነው የምናደርገው። የኢትዮጵያን ጥቅም አሳልፎ በመስጠት ወይም ደግሞ በመሻት ኢትዮጵያ በጨለማና በድህነት እንድትኖር የሚፈልግ መሪ ከኢሳያስ በኋላ አይኖርም። ይሄን የሽግግር መንግስት እንዴት ነው የምታደርጉት? እንዴት ነው የምትጥሉት? እንዴት ነው የሚሆነው? መጨረሻ ከሽግግሩ በኋላ ስለሚሆነው ሂደት ምናምን የምትሉ ሰዎች አሁን እሱን ዝም በሉና ኢሳያስን በመጣል ላይ ብቻ እንተባበር። ከዚያ በኋላ የምትመጣውን ኤርትራ ከላይ በነገርኳችሁ መሰረት በሽግግሩ ዘመን የምንወያይበት ይሆናል። ሰላም ለእናንተ ይሁን፣ የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቃ ሶፋ ነኝ። ከመሆን መልቲሚዲያ በዛሬው ፕሮግራማችን ከኢሳያስ አፈወርቂ በኋላ ስለሚኖረው የኤርትራ መንግስት የምንወያይበትና በኤርትራ የሽግግር መንግስት ያስፈልጋል በሚለው ሀሳብ ላይ የምንወያይበትን አጀንዳ ይዤላችሁ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ፣ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ አባል በመሆን በተለያዩ የአባልነት ፓኬጆች ላይ በመግባት ቤተሰብ ሁናችሁ ድጋፍ እንድታደርጉ ጥሪ ማቅረብ እፈልጋለሁ። በቀጥታ ወደ ፕሮግራሙ ነው ይዣችሁ የማልፈው እንግዲህ፣ ከኢሳያስ በኋላ ስለሚኖረው መንግስት መወያየት መነጋገር ጀምረናል። ከኢሳያስ አፈወርቂ በኋላ የሽግግር መንግስት በኤርትራ ለማካሄድ እንቅስቃሴዎች ተጀምረዋል። ይህን እንቅስቃሴ የጀመርነው እኛን እኛ ኢትዮጵያውያን በኤርትራ ከኢሳያስ አፈወርቂ በኋላ ስለሚኖረው የአዲስ አስተዳደር መነጋገርና መወያየት እንቅስቃሴም ተጀምሯል። የዚህ እንቅስቃሴ አካል እንድትሆኑ በዚሁ አጋጣሚ ጥሪ ያቀረብኩኝ። በኢሳያስ አፈወርቂ ወይም ደግሞ በኤርትራ የሽግግር መንግስት ያስፈልጋል ስንል የሚመጣው የሽግግር መንግስት ምን መሆን አለበት፣ ለምን አስፈለገ፣ ማን ይህን የሚያካሂደው የሚለውን ነገር በደንብ የምንነጋገርበት ነው የሚሆነው እንግዲህ ከኢሳያስ በኋላ የሚለውን እንቅስቃሴ የጀመርነው እኛ ኢትዮጵያውያንን ብያቸዋለሁ። እንግዲህ በኢሳያስ አፈወርቂ አስተዳደር የተማረርን፣ የተሰላቸን በኢሳያስ የዘረኝነት፣ የጥላቻ እንዲሁም ደግሞ ተቸንክሮ የቀረ የስልሳዎቹ ዘመን ፖለቲካ የተማረርን ኢትዮጵያውያን የጀመርነው እንቅስቃሴ ነው። ኢሳያስ አፈወርቂ በተለይ በኢትዮጵያ ላይ በሚያሳድረው አሉታዊ ተጽዕኖ ኢትዮጵያን ለመጉዳት ኢትዮጵያውያንን ለመከፋፈል ኢትዮጵያ ተጠቃሚ እንዳትሆንና ለማኝ ሆና እንድትኖር የሚያደርገውን እንቅስቃሴ ለመግታት በመጀመሪያ መነቀል ያለበት ኢሳያስ አፈወርቂ ነው በሚለው ተስማምተን ኢሳያስ አፈወርቂ መነሳት አለበት መወገድ አለበት በሚለው ጉዳይ ላይ ተስማምተን እንቅስቃሴ የጀመርንበት ሁኔታ ነው ያለው። እናንተ እነማን ናችሁ? ይህን እንቅስቃሴ የምታደርጉት ከኢሳያስ በኋላ የሚለውንና በኤርትራ ስለሚኖረው አዲስ የሽግግር መንግስት የምትነጋገሩት እናንተ እነማን ናችሁ? ማን ብለን እንጥራችሁ ካላችሁ እኛ በገዛ ፈቃዳችን የተሰባሰብ ግለሰቦች ነን። በግለሰብ ደረጃ እንዳልኳችሁ በኢሳያስ አፈወርቂ የተማረን ኢትዮጵያውያን በግላችን ተነሳሽነት ተሰባስበን ነው ይሄን እንቅስቃሴ እያደረግን ያለ ነው እንጂ እኛ ገና አደረጃጀትም ፓርቲም ምንም የለንም። በቡድንም የምንንቀሳቀስበት በጋራ የምንጠራበት መጠሪያ እንኳን አላወጣንም። ገና ፓርቲዎች ናችሁ ሆይ፣ ፓርቲዎች አይደለንም፣ ግለሰቦች ነን። ሁላችንም በግለሰብ ደረጃ ተደራጅተን ከኢሳያስ አፈወርቂ በኋላ ስለሚኖረው መንግስት ምን አይነት አስተዳደር መኖር አለበት በሚለው ላይ እየተወያየን ነው የምንገኘው በግለሰብነት ደረጃ ተደራጅተንም የምንንቀሳቀሰው ሰዎች በጣም ብዙ ብዙ ልዩነቶች አሉ። እነዛን ልዩነቶቻችንን ግን ከኢሳያስ በኋላ በሚኖረው ከሽግግር በኋላ በሚኖረው ጊዜ ያኔ የምንነጋገርባቸው ነው የሚሆነው። ከሽግግር በኋላ መንግስት ከፈረሰ በኋላ እንዴት ነው የምትነጋገሩት፣ ከአሁኑ ልዩነታችሁን ካልፈታችሁ ምናምን ለምትሉ ሰዎች አሁን ስለ ልዩነት የምናስብበት ጊዜ አለን። አሁን ሐሳባችን፣ ኢሳያስ አፈወርቂን ዋናው አጀንዳችን ኢትዮጵያን የበጠበጠ ሀገር እያመሰ ያለውን ኢሳያስ አፈወርቂ የተባለውን እንቅፋት ከመንገዳችን ላይ ማንሳትና ኢሳያስ አፈወርቂና አስተዳደሩን ከወንበሩ ላይ ማስወገድ የመጀመሪያው አጀንዳችን ነው። ከዚያ በኋላ በሚኖረው የሽግግር ሂደት ልዩነቶቻችንን የምንስማማባቸውን ተስማምተን የማንስማማባቸውን ደግሞ በልዩነት ህዝብ ራሱ ውሳኔ ሰጥቶ በህዝብ ውሳኔ የሚፈቱ ልዩነቶች ሊሆኑ ይችላሉ። በአጠቃላይ ግን እንደነገርኳችሁ አሁን ዋናው አጀንዳችን ኢሳያስን ማስወገድና ማስወገድ ላይ ብቻ ነው። እና ማናችሁ፣ ምንድናችሁ፣ ስማችሁ ማን ነው፣ ፓርቲ ናችሁ ወይ ግለሰቦች የሚለውን ጥያቄ ተውትና አሁን ኢሳያስን በማስወገዱ ላይ እንወያይ። ኢሳያስን በማስወገድ ላይ እንተባበር። ከዚያ በኋላ ስለ ልዩነቶቻችን፣ መንግስት ካፈረስን በኋላ፣ ሀገር ካፈረስን በኋላ፣ ኤርትራ የምትባለውን ሀገር የሚመራው መንግስት ካስወገድን በኋላ እንደገናኛ ቁጭ ብለን የምንነጋገርበት ነገር ነው የሚኖረውና ይሄ እንቆቅልሽ ለሆነባችሁ ሰዎች ከኛ ሐሳብ ገለል በሉና እኛ ኢሳያስን ለማስወገድ ከሚፈልጉ ሰዎች ጋር ተባብረን እንቅፋቱን ኢሳያስ አፈወርቂን እናንሳበት ነው ማለት የምንፈልገው። ኦኬ፣ ይሄ ከሆነ ሀሳባችሁ ኢሳያስ አፈወርቂ እንዲወድቅ የፈለጋችሁት ለምንድን ነው? ኢሳያስ ለምን ይውደቅ የሚል ጥያቄ የሚያነሳ ካለ በመጀመሪያ ደረጃ የኢትዮጵያ ቀንደኛ ጠላት ኢትዮጵያ እንዳታድግ፣ እንዳትበለጽቅ፣ እንዳትለወጥ ያላትን እንደሌላቱና እንድትኖር፣ በድህነት በልመና እንድትኖር የሚያደርገው ዋናው የኢትዮጵያ ጠላት ኢሳያስ አፈወርቂ ወይም ሻእቢያ የሚባል ቡድን ነው። በዚያ ምክንያት ኢሳያስ አፈወርቂን ከማስወገድ ውጪ የኢትዮጵያ ልዕልና ለማረጋገጥ የምንችልበት መንገድ የምንጠርግበት ምክንያት መንገድ ሁኔታ ስለሌለ ይሄንን የኢትዮጵያ ብልጽግና መንገድ ላይ የኢትዮጵያ የልዕልና ጎዳና ላይ ተቀምጦ አላራምድ ያለውን እሾህ መጀመሪያ ነቅሎ ማስወገድ የተስማማንበት ወይም ደግሞ የተነሳንበት ዋናው አላማችን ነው። ኢሳያስ አፈወርቂ ኢትዮጵያን በድህነት ማኖር የሚፈልግ ኢትዮጵያን በልመና ማኖር የሚፈልግ ሰው ነው ካልኳችሁ በኋላ አንዱ ማሳያ ለዚህ ማሳያው የሚሆነው ማረጋገጫው የሚሆነው ወያኔ የሚባል አሸባሪ፣ ዘረኛ፣ ገንጣይ ተገንጣይ ቡድን አምጥቶ ዘመንና ሁኔታ ጊዜና አጋጣሚ ፈቅዶላቸው የኢትዮጵያ ስልጣን ላይ አምጥቶ የተከለብን ኢሳያስ አፈወርቂ የሚባለው እሾ ተካይ። ስለዚህ ይህን ሰውዬ ከአካባቢው ላይ ማንሳት ለኢትዮጵያ ብቻ ሳይሆን ለቀጠናው ሰላም ስለሚያስፈልግ ኢትዮጵያን በዘር በቋንቋ፣ በሃይማኖት፣ ተከፋፍላ ዛሬ ለደረሰችበት ዛሬ ላለንበት የዘረኝነት በሽታ እየዳረገን ኢሳያስ አፈወርቂ ያመጣው ህወሓት የሚባል በእጅ አዙር ቅኝ ግዛት ኢትዮጵያ ላይ ተቀምጦ የኢሳያስ አፈወርቂ ጉዳይ ያስፈጽም የነበረ ሰው አምጥቶ የተከለብን ኢሳያስ አፈወርቂ የሚባል ስለሆነ እሱን ከቦታው ላይ ማንሳት አማራጭ የሌለው መንገድ ሆኖ ተገኝቷል። እሺ። ወያኔን አምጥቶ አራት ኪሎ ላይ በማስቀመጡ ወይም ደግሞ ኢሳያስ አራት ኪሎ ወያኔን አምጥቶ አስቀምጧል ለማለት የደፈራችሁበት ምክንያት ምንድን ነው? ብሎ የሚጠይቅ ሰው ካለ ወያኔ አራት ኪሎ ተቀምጦ የኢሳያስ አፈወርቂን ጉዳይ ሲያስፈጽም እንደኖረ ሀያ ሰባት ዓመት የቆየበትንና የኖረበትን ዘመን ማየት ይቻላል። ወያኔን አምጥቶ የራሱ ጉዳይ አስፈጻሚ አድርጎ መለስ ዜናዊ የሚባለውን ያጎቱን ያክስቱን ልጅ አምጥቶ አራት ኪሎ ካስቀመጠ በኋላ ኢሳያስ አፈወርቂ የሚፈልገውን ጉዳይ ከኢትዮጵያ የሚፈልገውን ጉዳይ በመለስ ዜናዊ በኩል ሲያስፈጽም ነው የኖረው። የሚፈልገውን ጥቅም ማለት ለምሳሌ የወደብ ጥያቄያችንን፣ የአሰብን ወደብ መውሰድ የቻለው መለስ ዜናዊ የሚባል ቀንደኛ የቅኝ ገዢ የእጅ አዙር ቅኝ ግዛት ተላላኪ፣ የጠላት ጉዳይ አስፈጻሚ የኢሳያስ አፈወርቂ ቀኝ እጅ የሆነ ሰው ኢትዮጵያ ስልጣን ላይ ባይቀመጥ ኖሮ ኢሳያስ አፈወርቂ የአሰብ ወደብ መውሰድ አይችልም ነበር። አንደኛ ማሳያው እሱ ነው። ሁለተኛው ማሳያ የራሱን ሀገር ለመበታተን በህገ መንግስት በተደገፈ አንቀጽ በማስቀመጥ በማጸደቅ አንቀጽ 39 የሚል ሀረግ ወይም አንቀጽ ዛ ህገ መንግስት ውስጥ እንዲገባ በማድረግ የራሱን ሀገር ለመበታተን በዘር፣ በቋንቋ፣ በሃይማኖት ከፋፍሎ በዘር ፌዴራሊዝም ካደራጀና ካዋቀረ በኋላ የራስን እድል በራሴ የመወሰን እስከ መገንጠል ብሎ የራሱን ሀገር ለመበታተና ለመገንጠል የመጣ የባንዳ የጠላት ተላላኪ ጉዳይ አስፈጻሚ ባንዳ ሆኖ ያንን ስራ ሲሰራ የነበረው መለስ ዜናዊና ኢሳያስ አፈወርቂ ከልጅነቱ ጀምሮ ያሳደገው ህወሓት የሚባለው ፓርቲ ነው። ዛሬ ለደረስንበት የዘርና የቋንቋ ፌዴራሊዝም ዛሬ ላለንበት ከአማራ ክልል ኦሮሚያ ለመሄድ፣ ከትግራይ ወደ ሶማሌ ለመሄድ፣ ከሆነ ቦታ ወደ ሆነ ቦታ ለመሄድ ይሄ እናንተ አካባቢ አይደለም፣ ይሄ እኛ ነው የሚል ትውልድ እንዲፈጠር ያደረገው በዘርና በቋንቋ በተደራጀ ፌዴራሊዝም እንድንደራጅ የሚያደርግ ዘረኛ ገንጣይ የተገንጣይ ቡድን የትግራይ ነጻ አውጪ ቡድን ኢትዮጵያ ስልጣን ላይ መጥቶ ስለተቀመጠ ያን ያስቀመጠው ደግሞ ኢሳያስ አፈወርቂ የሚባል አሜኬላ ማለት ነው። ይሄ ሁሉ በደል ኢትዮጵያ ላይ ሲደርስ፣ እኔ በጣም ግርም የሚለኝ ነገር አሁን እየቆየ እየቆየ የሚገለጥልን ነገሮች እኮ ብዙ ናቸው። ህዋሃት ኢትዮጵያዊ እንዳልነበር ኢትዮጵያ ስልጣን ላይ ተቀምጦ የጠላትን አጀንዳ ያስፈጽም እንደነበር የትግራይ ነጻ አውጪ ተብሎ መጥቶ በኢትዮጵያ ላይ ይቀልድ እና የኢትዮጵያን ጥቅም አሳልፎ ይሰጥ እንደነበር እኮ አሁን ነው እየተገለጠልን የመጣው እኮ። አብዛኛው ጥቂት የነቁ ሰዎች ያኔ የጠየቁ እንደነ ፕሮፌሰር አስራት አይነት እንደነ ፕሮፌሰር መስፍን እና ሌሎች ታዋቂ ፖለቲከኞች የምንላቸው በዘመኑ የነበሩ ሰዎች ጥያቄ በመጠየቃቸው ብዙ ግፍ እንደደረሰባቸው፣ ብዙ በደል እንደደረሰባቸው ተመልክተናል። አብዛኛው ህዝብ ግን ወያኔን እንደ ኢትዮጵያዊ ይቆጥረው ነበረ። ምንም ኮሽ ሳይልበት ሃያ ሰባት ዓመት ሙሉ ማስተዳደር የቻለውም የትግራይ ሰዎች ናቸው፣ ኢትዮጵያውያን ናቸው የሚል ግምት ስለነበረው ነው አብዛኛው ህዝብ። ነገር ግን ኢትዮጵያዊ የሆነ መሪ እንዴት የራሱን ሀገር ለመበታተን የራስን እድል በራስ የመወሰን እስከ መገንጠል የሚል አንቀጽ አስገብቶ እንዴት የራሱን ሀገር ይመራል? ጠላት ካልሆነ በስተቀር ይሄን አንቀጽ የትኛው አስተዳደር የትኛው መንግስት የትኛው ሀገር ላይ ተግባራዊ ሲሆን ታይቷል? በሁለተኛ ደረጃ የራሱን ሀገር ይመራል የተባለ አንዱን አገሬን እመራለሁ ወይም ያንድ አገር መሪ ሆኖ በመሪነት የተቀመጠ ሰው የራሱን ሀገር የባህር በር ቀይ ባህርን የሚያክል አክሰስ የአሰብን ወደብ ያህል ታሪካዊና ተፈጥሯዊ ንብረት ግመል መጠጫ ነው ብሎ አሳልፎ ለጠላት እንዴት ሊሰጥ ይችላል? ኢትዮጵያዊ መሪ ቢሆን የሰውየ እንዴት በዘርና በቋንቋ በተደራጀ ፌዴራሊዝም የራሱን ህዝብ አደራጅቶ ከዛም ሲያልፍ አንድነት ከአንድነት ይልቅ ልዩነት ላይ እያጠነጠነ እርስ በርሱ ህዝቡ እንዲለያይ እንዲከፋፈል እንዲጠላላ የጥላቻ ትርክት እየሰራ እየነዛ በዛ ትርክት ህዝቡ አንድ ላይ በጋራ እንኳን እንዳይኖር የጋራ ታሪክ እንደሌለው ተበታትኖ እንዲኖር በጥላቻ እንዲተያይ እንዲፈራራ ያደር እንዴት ሊያደርግ ይችላል? የራሱን ህዝብ መለስ ዜናዊና ህወሓት ኢትዮጵያዊ ነው የምትሉኝ፣ እንዴት እነዚህን ነገሮች ኢትዮጵያዊ የሆነ መሪ ኢትዮጵያ ላይ እንዴት ይፈጽማል? እንዴት የአሰብን ወደብ ያክል የባህር የቀይ ባህር አክሰስ አሳልፎ ግመል መጠጫ ነው ብሎ ሊሰጥ ይችላል? ዛሬ በጦርነት ነው የምናስመልሰው። ግመል መጠጫ ነው ብሎ የወሰደውን ወደብ ዛሬ በጦርነት ነው የምናስመልሰው። ግመል መጠጫ ቢሆን ኖሮ ሆኖ ቢሆን ኖሮ ዛሬ መስዋዕትነት ባላስፈለገ ነበር። ማለዚህ ነው ያ ሳይገባው ቀርቶ ነው የወደብ ጥቅም ሳይገባው ሳይረዳው ቀርቶ ነው ግመል መጠጫ ነው ብሎ ለወንድሙ ለኢሳያስ አፈወርቂ የሰጠው አይደለም አይደለም። ሲጀመርም ኃላፊነቱና ስምምነቱ የኢትዮጵያ ስልጣን ላይ መጥቶ እንዲቀመጥ እና ኢሳያስ ሲያደርጉት የአሰብን ወደብ አሳልፈው እንዲሰጣቸው የተዳከመች ኢትዮጵያን እንዲፈጥር የሕዝቧን አንድነት እንዲከፋፍልና በተዳከመች ኢትዮጵያ ላይ ታላቋ ትግራይንና ታላቋ ኤርትራን መፍጠር ስለነበር ነው ህልማቸው እና አውቆ ተሳስቶ ወይም ደግሞ ሳያቀርቶ ሳይገባው የወደብ ጥቅም ሳይገባው ወይም የሀገር ህልውና ጥያቄ መሆኑ ሳይገባው ሳይሆን እያወቀ ሆም ብሎ ኢትዮጵያን ለመጉዳት ያደረገው ነው። ምክንያቱም መለስ ዜናዊ የእጅ አዙር ቀኝ ገዢ የባንዳ ልጅ እንጂ ኢትዮጵያዊ መሪ ስላልነበረ። በእነዚህ ምክንያቶች ኢሳያስ አፈወርቂ ኢትዮጵያ ላይ ላደረሰው ደባ፣ ኢሳያስ አፈወርቂ ኢትዮጵያ ላይ ላደረሰው በደልና ግፍ የኢትዮጵያውያን ምላሽ የሚሆነው ኢሳያስን ከወንበሩ ላይ ማስወገድ ብቻ ነው። እስካሁን ለዘረዘርኳቸው ግፎች ማለት ነው። እንደውም ዋና ዋና የምላቸውን በጣም ጥቂት ተንኮልና ደባዎችን የጠቀስኩላችሁ። እንዴት ይሄ ከሆነ ኢሳያስ አፈወርቂ እነዚህም በደሎች ኢትዮጵያና ኢትዮጵያውያን ላይ ስላደረሰ፣ ኢትዮጵያ እንድታድግ ከሆነ ኢትዮጵያ እንድትለወጥ ከሆነ ኢትዮጵያ ያጣችውን የተፈጥሯዊ ንብረቷን የአሰብ ወደብን የምታስመልስ ከሆነ ወደ ልዕልናዋና ወደ ከፍተዋ እንድትሄድ የሚያስፈልግ ከሆነ ኢሳያስ አፈወርቂ ከዚህ መንገዳችን ላይ መወገድ አለበት። አማራጭ የሌለው አማራጭ ሆኖ ተገኝቷል። ስለዚህ እንዴት ይወገዳል የሚል ጥያቄ እንዳነሳለን፣ እዚህ ጋር እንዴት ይወገዳል ለሚለው ጥያቄ በቅድሚያ ኢሳያስ አፈወርቂን ለማስወገድ ህውሃት የሚባለውን የሱን ቀኝ እጅ በኢትዮጵያ ዙፋን ላይ ተቀምጦ የሱን ጉዳይ ሲያስፈጽም የነበረውን ህውሃት የሚባለውን አንጃ መጀመሪያ ከምድረ ገጽ ማጥፋት ያስፈልጋል። ህወሃት ሲጠፋ ባይ ዲፎልት ሻእቢያ ስለሚጠፋ ማለት ነው። አሁን ህውሃት ወደ የመቃብር አፋፍ ላይ ቆሞ ጣረሞት ላይ ቆሞ ስናየው እንኳን ኢሳያስ አፈወርቂ እንዴት እያጣጣረ እንደሆነ አስመራ ተቀምጦ እያተመለከትን ነው። ህወሃት ዛሬ የደረሰበት ደረጃ ባይደርስ ኖሮ ኢሳያስ አፈወርቂ ዛሬም ምንም ሳይሆን ሳይደነግጥ፣ ሳይፈራ መኖር ይችል ነበር። ምክንያቱም እዚህ የተቀመጠው የሻእቢያ ሌላ የአስመራው ሰው በኢትዮጵያ የሚባል የሻቢያ ወኪል ስለነበረ ኢሳያስን ለማጥፋት ኢሳያስን ለማስወገድ የመጀመሪያው እርምጃችን የሚሆነው ህወሃትን ከምድረ ገጽና ከኢትዮጵያ ታሪክ ላይ መሰረዝና ማጥፋት ነው። እሺ፣ ከዚያ ሲቀጥል እንዴት ሊወገድ ይችላል ለሚለው ጥያቄ በሁለተኝነት ደረጃ ለሰላሳ ዓመት ያክል በጨለማ በባርነት በአምባገነንነት ያለምንም አዲስ ሐሳብ ተቀባይነት አዲስ ሐሳብን አዳብት ላለማድረግ ከትውልዱ ጋር ከዘመኑ ጋር ከጊዜው ጋር ለመራመድ ፈቃደኛ ያልሆነ በስልሳዎቹ ዘመን በነበረ ፖለቲካ ተቸንክሮ በዘረኝነት ትርክት ውስጥ ጠላትና ጥላቻን እየተረከና እያመነጀከ የሚኖረው የኢሳያስ አፈወርቂ ቡድን በእድሜ ብዛት በሽምግልና እንዲሁም ደግሞ በአስተዳደር ምንድነው በአስተዳደር ችግር ምክንያት በማይለወጥና በተቸነከረው የፖለቲካ እሳቤ ምክንያት እርስ በርሱ ውስጡ ተቦርቡሮ አልቆ አሁን ትንሽ ገፋ የሚያደርገው አካል ብቻ የሚፈልገው በራሱ ጊዜ ሊወድቅ ጫፍ ላይ የደረሰ መንግስትና አስተዳደር ስለሆነ ማለት ነው። ስለዚህ ይህንን ያረጀ ያፈጀ የበሰበሰ እሳቤ ይዞ በስተርጅና እየተጠራሞዘ የሚገኘውን የኢሳያስ አፈወርቂን አስተዳደርና ራሱን ኢሳያስን ለመገልበጥ ዋናው ቀጣዩ በሶስተኝነት ደረጃ እንዴት ይወገዳል ለሚለው ጥያቄ ምላሽ ራሱ የኤርትራ ሕዝብ በጨለማ ዘመን ለ35 እና ለ36 ዓመት በጨለማ ያኖረው በአምባገነንነት ያኖረው የኤርትራ ሕዝብ ራሱ ለውጥ ፈላጊ ነው ዛሬ። ስለዚህ ትንሽ የሚያንቀሳቅሰው፣ ትንሽ የሚያበረታታው፣ ትንሽ ኢሳያስን ለመገልበጥ የሽግግር መንግስት ያስፈልጋል የሚሉ ለእንደኛ አይነት አካሎች እንደኛ አይነት ሰዎች ሲመጡ የኤርትራ ሕዝብ ከኢትዮጵያውያን ጋር ተባብሮ ኢሳያስን ለመገልበጥ ዋናው መሳሪያችን አድርገን እንጠቀምበታለን። አንደኛ ውሃት ሲጠፋ ራሱ ሻቢያ ይጠፋል። ሁለተኛ ራሱ ሻቢያ ስለበሰበሰ በራሱ ጊዜ ተቦርቡሮ ያለቀ ስለሆነ ትንሽ ግፊትና ትንሽ እንቅስቃሴ ብቻ ነው የሚፈልገው። በሶስተኛ ደረጃ ህዝቡ ራሱ የኤርትራ ህዝብ ስለመረረው ኢሳያስን ገልብጦ ለመጣል ትንሽ የሚያንቀሳቅሰው ሰው ብቻ ነው የሚፈልገው። በአራተኝነት ደረጃ ዛሬ ኢሳያስ አፈወርቅ ይወድቃል፣ በእርግጠኝነት ይወድቃል። መወገድም አለበት ብለን ስንነሳ እንደሚወድቅ እርግጠኛ የሆንንበት ዋናው ምክንያት ኢትዮጵያውያን፣ የኢትዮጵያ ልጆች ለሀገራቸው የሚያስቡ የኢትዮጵያን ህልውና የሚያስጠብቁ ኢትዮጵያ በስህተት ያጣችውን ሀብትና ንብረት በሙሉ እናስመልሳለን፣ ያንን ስህተት እናርማለን፣ የህወሀትን ስህተት እናርማለን የሚሉ ኢትዮጵያውያን ዛሬ የኢትዮጵያ ስልጣን ላይ ተቀምጠዋል። ኢትዮጵያውያን በህወሃት ማደንዘዣ ደንዝዘን እንጂ እስከ ዛሬም ኢሳይያስ የኤርትራ ዙፋን ላይ አይቀመጥም ህወሃትም 27 ዓመት ኢትዮጵያን አያስተዳድርም ነበር። ነገር ግን የተወጋነው የዘረኝነት መርፌ አደንዝዞን ለ27 ዓመት ሙሉ የራሱን ንብረት አሳልፎ የሚሰጥ ህልውናውን አሳልፎ የሚሰጥ የራሱን ሀብት መጠየቅ የማይችል በባርነት በእጅ አዙር ቅኝ ግዛት ውስጥ የነበረ ህዝብ ስለሆነ የኢትዮጵያ ህዝብ እስከ ዛሬ ህልውናቸው መቆየት ይችሏል፣ የሻዕቢያና የህወሓት ዛሬ ግን ኢትዮጵያውያን ከማደንዘዣው ከህወሓት ማደንዘዣ ነቅተን ያጣነውን ንብረት ተመልሰን ስናይ ኖ ኖ ኖ ኖ ይሄ ስህተት ነው፣ ያጣነውን ሀብት መልሰን ማግኘት አለብን የሚሉ የኢትዮጵያን ሀብት መልሰው የሚጠይቁ የተከፈለው መስዋዕትነት ተከፍሎ ኢትዮጵያ የተፈጥሮ ሀብቷ የሆነው የባህር በር እንዲሁም ሌሎች ያጣቻቸው ታሪካዊ ሀብቶቿ መመለስ አለባቸው፣ ወደ ከፍታዋ ወደ ልዕልና መውጣት አለባት የሚሉ ልጆች ቆራጥ የኢትዮጵያ ልጆች ዛሬ የኢትዮጵያ ዙፋን ላይ ተቀምጠዋል። ዛሬ ህወሃት አይደለም አራት ኪሎ ያለው። ስለዚህ ኢሳያስ አፈወርቂ ህወሃት ከአራት ኪሎ ሲነቀል ባይ ዲፎልት እሱ ከኤርትራ ዙፋን ላይ እንደሚነቀል ያውቀዋል። ዋናው ማረጋገጫችንም ኢሳያስ እንደሚወድቅ ይሄ ነው። ስለዚህ ይሄ ከሆነ በእነዚህ አራት ምክንያቶች ኢሳያስ ይወድቃል። በአጭር ጊዜ ውስጥ ኢሳያስ ከዙፋኑ ላይ ተገልብጦ ይወድቃል ካልን ከኢሳያስ በኋላ ስለሚመጣው መንግስት ስለምትኖረው ኤርትራ ምን ምን አይነት ኤርትራ ነች የምትኖረው፣ ከኢትዮጵያ ጋር የሚኖራት ሪሌሽን የሚለውን እሱን ማየት ያስፈልጋል። ኢሳያስ ከተወገደ በኋላ የኢትዮጵያ ሕዝብ ከኤርትራ ሕዝብ ጋር ይወያያል። ከኤርትራ ሕዝብ ጋር ይወያያል ማለት ኢሳያስ አፈወርቂ ኤርትራን ገንጥሎ ሲወስድ አብዛኛው የኤርትራ ህዝብ ከኢትዮጵያ ለመለየት ፈቃደኛ አልነበረም ይህን ታሪክ ይመሰክራል ራሳቸው የሻዕቢያና የህወሓት ሰዎች ሲመሰክሩ ሰምተናል በግድ በጉልበት በኃይል ተይዞ የተገነጠለ ህዝብ ነው ስለዚህ ከኢሳያስ መወገድ በኋላ በሚኖረው የሽግግር መንግስት እኛ በምናቋቁመው የሽግግር መንግስት ማለት ነው ህዝቡ ተወያይቶ ከኢትዮጵያ ጋር አብሬ በአንድነት መኖር እፈልጋለሁ ካለ እንደ ድሮ ኤርትራ ወደ ኢትዮጵያ የምትዋሃድበት እድል ይኖራል ይሄ አማራጭ ዝግ አይደለም ወላ በኮንፌዴሬሽን ወላ የኢትዮጵያ አንድ አካል ሆና እንደገና በውህደት የምትመለስበት እድል ከፊታችን ተቀምጧል። አንዱ አማራጭ ከኢሳያስ በኋላ ስለምትኖረው ኤርትራ ካወራን አንዱ አማራጭ የሚሆነው ይሄ ነው። እንዴት ኤርትራና የኢትዮጵያ ድጋሚ ሊዋሃዱ ይችላል ብላችሁ እንዴት አመናችሁ የሚል ሰው ካለ ሶስት ማሳያዎችን ማንሳት ይቻላል። አንደኛ ባለፈው የአብቹ መንግስት እንደመጣ የኢትዮጵያና የኤርትራ መንግስት እርቅ ሲካሄድ ወይም ሲከወን የኤርትራ ሕዝብ ዶክተር አብይን እንዴት እንደተቀበለው ከዚያ በኋላ ለኢትዮጵያውያን የነበራቸው ፍቅር እንዴት እንደተመለሰ ሕዝቡ እንዴት ግልብጥ ብሎ ወደ ኢትዮጵያ እንደመጣ እዚህም የነበሩ ኤርትራውያን ወደ ሀገራቸው ሂደው ከኤርትራውያን ጋር ሲገናኙ የነበራቸው ስሜት ምን ያክል እንደነበር ስንመለከት አሁን ኢሳያስ ቢወገድ የኤርትራ ሕዝብ ከኢትዮጵያ ጋር ተዋህዶ በሰላም በጋራ በአንድነት ለመኖር ችግር የሌለበት ሕዝብ እንደሆነ ያኔ አሳይቷል። ሁለተኛ፣ ያኔ ልክ ድንበሩ እንደተከፈተ ኢትዮጵያና የኤርትራ ድንበር ተከፈተ እንደተባለ ምን ያህል ወጣት ወደ ኢትዮጵያ ጎርፎ የመጣው ከኢሳያስ የባርነት አገዛዝ ለመላቀቅ ከኢሳያስ የጨለማ ዘመን ለመውጣት መውጫ ቀዳዳ አጥተው የነበሩት የኤርትራ ወጣቶች እንዴት ግልብጥ ብለው ወደ ኢትዮጵያ እንደመጡ የምናስታውሰው ነው። ስለዚህ እነዛ ወጣቶች ዛሬ ኢሳያስን ከወንበሩ ላይ የሚያነሳላቸው እንጂ ከኢትዮጵያ ጋር ተዋህዶ ለመኖር ምንም ማይ ችግር የሌለባቸው እንዲያውም የሚፈልጉት ከኢትዮጵያ ጋር ባንድ ላይ መኖር እንጂ ከኢትዮጵያ ጋር መነጠል እንዳልነበረ ያኔ ግልብጥ ብለው ወደ ኢትዮጵያ የመጡት ወጣቶች ማስረጃና ማረጋገጫችን ስለሆኑ ውህደቱ ይኖራል የሚል እምነት አለ። በሶስተኛ ደረጃ የኢትዮጵያና የኤርትራ ሕዝብ የተዋለደ የተዛመደ በጋራ የኖረ የጋራ ታሪክ፣ ባህል፣ እሴት፣ ቋንቋ ያለው በእምነትም በሃይማኖትም በባህልና በአስተሳሰብም የጋራ የሆነ ታሪክና ማንነት ያለው ህዝብ ስለሆነ ይሄ ህዝብ ሊዋሃድ የማይችልበት ምንም አይነት ምክንያት የለም። ህዝቡ ፈቃደኛ እስከሆነ ድረስ ገዢ አይደለም እያልኩ ያለው እንደ ኢሳያስ አይነት የባርነት ገዥ አይደለም። በህዝብ ላይ የሚወስነው ራሱ ህዝቡ ወስኖ፣ ወላ ከኢትዮጵያ ጋር እዋሃዳለሁ፣ ወላ ብቻዬን እኖራለሁ የሚለውን የሚወስነው ህዝቡ ነው። ነገር ግን የጋራ ባህል፣ እሴት፣ ሃይማኖት፣ ቋንቋ የሚጋራ ህዝብ እንደመሆኑ መጠን የተዋለደ የተጋባና የተዛመደ ህዝብ እንደመሆኑ መጠን ተመልሶ ከኢትዮጵያ ጋር ሊኖር የማይችልበት እድል የለም። በነዚህ ሶስት ምክንያቶች ከኢሳያስ በኋላ በሚኖረው የሽግግር መንግስት የኢትዮጵያና የኤርትራ ውህደት እንደ አንድ አማራጭ ሆኖ በእኛ የሽግግር መንግስት ላይ ተቀምጧል ማለት ነው። እሺ፣ ውህደቱ ካልሰመረስ የኤርትራ ህዝብ አይ ከኢትዮጵያ ጋር መዋሃድ አልፈልግም ካለ ምንድን ነው የሚሆነው? ከተባለ አዲስ በሚደራጀው ከኢሳያስ በኋላ በሚደራጀው የሽግግር መንግስት አዲስ አመራር፣ አዲስ ወጣት አመራር 21ኛውን ክፍለ ዘመን የሚመጥን እሳቤና አስተሳሰብ ያላቸው ወጣቶች ወደ ኤርትራ ስልጣን ይመጣሉ። በባርነት በጨለማ በበሰበሰ የሰንሳዎቹ ዘመን የኢሃፓና የኢሰፓ የሻዕቢያና የህወሓት ዘመን ፖለቲካ ሳይሆን በሰለጠነው የ21ኛው ክፍለ ዘመን እሳቤ የነቁና የበቁ ወጣቶች የኤርትራን ዙፋን እንዲቆጣጠሩ የምናደርግበት እድል ይኖራል። ይሄ አዲስ በሚቋቋመው የሽግግር መንግስት ላይ የኤርትራን ዙፋን የኤርትራን ስልጣን የሚቆጣጠሩት ወጣቶች ግን ዋናው መስፈርታችን፣ አዲስ የሚደራጀውን የሽግግር መንግስት ከኢትዮጵያ ጋር በስምምነት በጋራ ለማደግ በጋራ ለመበልጸግ ፈቃደኛ የሆነ መሪና አመራር ብቻ ነው መምጣት የሚችለው። ያንን ነው የምናደርገው ከኢትዮጵያ ጋር በተቃርኖ ከኢትዮጵያ ጋር በተጽዕኖ የኢትዮጵያን ጥቅም አሳልፎ በመስጠት ወይም ደግሞ በመሻት ኢትዮጵያ በጨለማና በድህነት እንድትኖር የሚፈልግ መሪ ከኢሳያስ በኋላ አይኖርም። ስለዚህ የዘመኑን ፖለቲካ የተረዱ ወጣቶች ወደ ዙፋኑ ወደ ስልጣኑ ከመጡ በኋላ ዋናው መስፈርታችን እነሱ እንዲመጡ ከኢትዮጵያ ጋር የሚኖራቸው ጉርብትና ሰላማዊ የሆነ የኢትዮጵያን ጥቅም የማይጻረር ኢትዮጵያን እንደ ጠላት የማያይ በጋራ ለማደግና ለመበልጸቅ ፈቃደኛ የሆኑ ወጣቶች የኤርትራን ዙፋን የኤርትራን ስልጣን እንዲቆጣጠሩ የምናደርግበት እድል ይኖራል። የአሰብ ወደብን የቀይ ባህር አክሰሷን የተፈጥሮ የባህር በሯን የኢትዮጵያ ዳር ድንበር ቀይ ባህር ነው ይሉ እንደነበረው እና አሉላ አባ ነጋ ያንን የተፈጥሮ ዳር ድንበራችንን አስመልሰን በእጃችን እናስገባለን። ከዚያ በኋላ አዲሱ የኤርትራ አስተዳደር በሚፈልገው መንገድ ነገር ግን ከኢትዮጵያ ጋር በሚኖረው ጉርብትና በሰላማዊና በመከባበር ላይ የተመሰረተ እንዲሆን አበክረን የምንሰራበት ነው የሚሆነው። ከኢሳያስ በኋላ በኢትዮጵያ ላይ እንዳልኩት ከላይ የኢትዮጵያን ጥቅም የሚጻረር ብቻ ሳይሆን ኢትዮጵያን ለማዳከም የተለያዩ የዘረኝነት ፖለቲካዎችን ኢትዮጵያ ላይ የሚያሰርጽ ይሄ ታጣቂ ባንዳ ሽፍቶችን እየገዛ ኢትዮጵያ ላይ ታጣቂ የሚያሰማራ በአንድም በሌላም መንገድ ከኢትዮጵያ ጠላቶች ጋር እየተባበረ ኢትዮጵያን ለመጉዳት የሚሞክር የኢትዮጵያን ጠላቶች በኤርትራ በኩል አሳልፎ ኢትዮጵያን ለማጥቃት የሚሞክር እንደዚህ አይነት ኢትዮጵያን በጠላትነት የሚያይ አስተዳደርና መንግስት ወይም መሪ የኤርትራ ስልጣን ላይ ከዚህ በኋላ እንዳይኖር አድርገን አረጋግጠን ነው የምንመለሰው። እነዚህን ዋና ዋና የምንላቸውን ነገሮች በእርግጠኝነት አሳክተን የምንመጣበት ነው የሚሆነው በሽግግር መንግስት ሂደቱ ማለት ነው። ስለዚህ እነዚህን ነገሮች ለማከናወን እንዳልኩት ከላይ የኢትዮጵያ ጠላት የሳያሳ ፈወርቂ እስከሆነ ድረስ ይህን ሰውዬ ከዙፋኑ ላይ አወርዶ የኢትዮጵያ ልዕልናና የኢትዮጵያን ብልጽግና ለማረጋገጥ ኢትዮጵያ በስህተት ያጣቻቸውን የባህር በርን የመሰለ የታሪክ እና የተፈጥሮ ዳር ድንበሯን አስመልሰን በእጃችን ማስገባት ካለብንና ወደ እድገትና ብልጽግና መሄድ ካለብን ኢሳያስ አፈወርቂ መወገድ አለበት። በዚህ ጉዳይ ሁሉም ኢትዮጵያዊ እንዲስማማና ከኛ እኛ ከምንመራው የሽግግር መንግስት ጋር አብሮ እንዲቆም ጥሪ እናቀርባለን። ይሄን የሽግግር መንግስት እንዴት ነው የምታደርጉት? እንዴት ነው የምትጥሉት? እንዴት ነው የሚሆነው መጨረሻ ከሽግግሩ በኋላ ስለሚሆነው ሂደት ምናምን የምትሉ ሰዎች አሁን እሱን ዝም በሉና ኢሳያስን በመጣል ላይ ብቻ እንተባበር። ከዚያ በኋላ የምትመጣውን ኤርትራ ከላይ በነገርኳችሁ መሰረት በሽግግሩ ዘመን የምንወያይበት ይሆናል ለማለት ነው የምፈልገው። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። መሆን መልቲሚዲያን፣ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁ እንዳትረሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ አባል ወይም ደግሞ የመሆን መልቲሚዲያ ሜምበርስ በመሆን በምትችሉት አቅም ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።